የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በክልሉ ስላለው ወቅታዊ ሁኔታ ለውጭ አገራት ዲፕሎማቶችና ለዓለም አቀፍ ተቋማት ተወካዮች ገለጻ አድርገዋል። ፕሬዚዳንቱ አሁን ላይ በትግራይ ክልል በተወሰኑ ኃይሎች አማካኝነት ክልሉ ወደ ግጭት እያመራ ይገኛል ብለዋል። በህወሓት ውስጥ የተፈጠረው ክፍፍል ጊዜያዊ አስተዳደሩ ተግባራቱን በአግባቡ እንዳያከናውን አድርጎታል ሲሉም ነው ፕሬዚዳንቱ የጠቀሱት። የፌዴራል መንግስቱ በክልሉ ግጭት እንዳይቀሰቀስና የፕሪቶሪያው ስምምነት እንዳይጣስ ስራዎች ሊሰራ ይገባል ሲሉም ነው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የተናገሩት። የፌዴራል መንግስት ወደ ትግራይ ክልል እንዲገባ ጥሪ አላቀረብኩም። ይህንንም አንፈልግም። እኛ የምንፈልገው ትግራይ ወደ ሌላ ግጭት ሊዳርጋት ከሚችል ጦርነት የፌዴራል መንግስቱ እንዲጠብቃት ነው። ክልሉን ማወክ የሚፈልጉና የፕሪቶሪያው የሰላም ስምምነት አደጋ ላይ የሚጥሉ ኃይሎች ላይ የፌዴራል መንግስቱ ስርዓት እንዲያሲይዝ ነው የምንፈልገው። የፌዴራል መንግስትና ዓለም አቀፍ የዲፕሎማቲክ ማህበረሰብ አባላት በክልሉ ሌላ ግጭትና ጦርነት እንዳይቀሰቀስ ድጋፍ እንዲያደርጉም ፕሬዝዳንቱ ጥሪ አቅርበዋል። አይውድ ኮል ኦን ኢንተርናሽናል ኮሚኒቲ ን ፌደራል ጋንመንት ቱዱ ወት ኤቨር ኢንር ፓወር ቱ ሄልፕ አስ አቮይድ ሚስካልክሌሽን ለዓለም አቀፉ ማህበረሰብና ለፌዴራል መንግስት የማቀርበው ጥሪ የተሳሳተ አካሄድ በክልሉ እንዳይሰፍን እንዲያግዙን ነው። ይህ የተሳሳተ አካሄድ የከፋ ጦርነት ውስጥ ሊከታት ይችላል። የትግራይ ሰላም ማጣት ለኢትዮጵያ ብሎም ለቀጠናው ሰላም ማጣት ከፍተኛ አስተዋጽኦ ነው ያለው። ሌላው ሶስተኛ ወገንም በክልሉ መምጣት ቀጠናውን ሰላም ያሳጣል። ስለዚህ ለዓለም አቀፉ ማህበረሰብ እንዲሁም ለአጋራችን ፌዴራል መንግስት የማስተላልፈው ጥሪ የከፋ ነገር እንዳይፈጠር በሚችሉት አቅም ድጋፍ እንዲያደርጉ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የፌዴራል መንግስት ጉዳዩን በትኩረት እየተከታተለው ነው ብለዋል።

የፕሪቶሪያው ስምምነት ተግባራዊ መሆኑንና የተኩስ አቁም ስምምነቱ ተግባራዊ መደረጉን ለማረጋገጥ እንሰራለን። በሰሜኑ የሀገሪቱ ክፍል ሰላም እንዲሰፍን ትኩረት ይደረጋል። የእናንተ ድጋፍ ከፍተኛ እንደሚሆን እናምናለን። ይህም ግጭት ፈጣሪዎችንና የፕሪቶሪያው ስምምነትን የሚፈጽሙትን አካላት መለየት ያስችላል። የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ባንኮሌ አዶዌ በክልሉ ያለውን ችግር እንዲፈታ ድጋፍ ለማድረግ ህብረቱ ዝግጁ ነው ብለዋል። የፕሪቶሪያው ስምምነት በርካታ መልካም ስኬቶች ተመዝግቦበታል። ይህን ማስቀጠል አለብን። የአፍሪካ ህብረት በትግራይ ክልል ሰላም እንዲሰፍን ድጋፍ ለማድረግ ዝግጁ ነው። ከሁሉም ጋር በጋራ በመስራት ሰላም እንዲሰፍን እንሰራለን።